ተሰልፍበት በነበረበት ሰዓት የመኪናው ፍሬን ተበላሸ። ቶፊቅ ነበር መኪናውን ሲነዳ የነበረው። ቶፊቅ ሲነዳው የነበረው መኪና ፍሬን ተበላሸ እና ለማቆም ተቸገረ ማለት ነው። መኪናው አልቆምለት አለ። ከዛ እንደምንም አድርጊ አዙር አቆማለሁ ሲል ከዛፍ ጋር ተጋጨ። ከዛፍ ጋር በተጋጨበት ሰዓት ከጀርባ የነበረው ሰውዬ ተጎድቷል። እንደዚህ እንትኑን መቶታል። ይሄ የመኪናው ብረት ጎኑን መቶታ አናቱን መሰለኝ ተጎድቷል ሳይሆን ጭንቅላት ውስጥ ደንፈሱ የቶፊቅ በጣም የቅርቡ ሰው አርፏል ማለት ነው። እና ቶፊቅም አሁን ታስሯልም አልታሰረምም እያሉ ነው። ግን አብራቸው ስነግራችሁ፣ መኪናው መታው ጎኑን። እኔ ቃል አጠረኝ። እግዚአብሔር ለእናንተ እንደዚህ የመናገር አልፈልግም። ግን ፍሬኑን ማቆም አልችል ሲል ቶፊቅ ከግንድ ጋር ተጋጨ። ከግንድ ጋር ሲጋጭ መኪናው ከጀርባ የነበረው የቶፊቅ በጣም የቅርቡ ሰው የቅርቡ ጓደኛው የቅርቡ ዘመዱ አደጋ ደረሰበት እና ህይወቱ አለፈ ማለት ነው፣ ሞተ። ከዛ ያው አሁን ላይ ያለውን የሀገሪቱን ሁኔታ ታውቃላችሁ፣ መቼም የትም ሀገር ይሁን ታውቃላችሁ፣ ሰላም አይደለም እና ከልጭ እየመጡ ነበረ። መኪናውን እንዲ ተግን ወጣህ ልጥ ወጣህ ጥፋ አሉት። እርግጠኛ አይደለሁም በዚህ መረጃ ግን ከላይ ከላይ የተነገረኝ ነው የምነግራችሁ። እናንተ ማወቅ እናንተ ቢያንስ ጾማችሁ ነው አሁን በጸሎት ማገዝ ስላለባችሁ ነው ወንድማችን ብላችሁም እና ከዛም በኋላ ቶፊቅ ያለ ቶፊቅ ሰው ገሎ ነው የታሰረው ብላለች ማሪና። አሰላሙ አሌይኩም አራምቱላይ በርካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱ እንጀዛ ከላ ከይር ባላችሁበት አላህ ይጠብቃችሁ። እንግዲህ ማሪና ዛሬ ቶፊቅ ሰው ገሎ ነው በሽፍታ ተይዞን ታግቶ ነው፣ ብዙ ብዙ ነገር እያለች ነው እንግዲህ። እውነቱን አላህ ነው የሚያውቀው። አንቺ ትክክለኛ ጓደኛ አይደለሽም። ሲጀመር ጓደኛ ማለት ጠግ ድረስ ዋጋ የሚከፍል ነው። አንቺ የሰዎችን እንከን እዘሽ እየሮጥሽ ምትሰቂባቸው ነው። ቶፊቅንም ደግሞ አላህ ስብሓነሁ ወተዓላ እውነት ይሄ ራሻሩ ረመዳን ነው ታላቅ ወር ነው። በዚህ በታላቅ ወር አላህ ዱአ መስተጃባ ያድርግ። አላህ ከክፉ ነገር ሁሉ ሩጦ ያልጠገበ ነው፣ ልጅ ወልዶ አላየም፣ ገና ወጣት ነው። እንደዚህ አይነት ሙሲባ ደርሶበት ከ20 አመት በላይ ነው የሚታሰረው። አላህ ማንንም ሰው ከመጥፎ ነገር ሁሉ ከድንገተኛ ነገር ሁሉ አላህ ይሰውራቸው፣ አላህ ይጠብቃቸው። እንሻ አላህ አይድረስብክ እንደዚህ አይነት ነገር። እውነት አላህ ደግሞ እውነት አያደርገው፣ አላህ ውሸት ያደርገው ይሄን ነገር ብዬ ነው የምመኘው እኔ። እኔም በማንም ላይ በማንም ላይ መጥፎ ነገር እንዲደርስ አለመኝም። የፈለገ መጠላው ሰው ይሆን ራሱ ማለት ነው። በተለይ እስር ቤት፣ በተለይ እንደዚህ አይነት አስጠያፊ ወንጀል። አላህ ከእንደሱ አይነት ነገር ኢንሻ አላህ አላህ ብዝኒ ላይ ይጠብቀክ፣ ይሰውረክ፣ ማንንም ከድንገተኛ ነገር ሁሉ ማንንም ሰው ይጠብቅ። ግን አንቺ ማለት ነው ማሪና፣ ቢያንስ እንኳን አንድ ጓደኛ መጥቶ ሚስጥር ቢነግርሽ፣ ወላሂ ነው እምልሽ፣ እጁን ይዘሽ ወስደሽ እስር ቤት ነው ምከችው ማለት ነው። ባልተረጋገጠ ይሄ ልጅ ብዙ አመት አብሮሽ የሰራ ነው። ደግሞ ያዞን ባት አለቅሻለች። ትክክለኛ የምትወጁው የምታከብሪው ከሆነ ቢያንስ እንኳን አላረጋገጥኩም ብዙ ነገር ትጠይቁኛላችሁ ብታቂ እንኳን ማለት ነው። ስለ ቶፊቅ ምንም የማቀው ነገር የለም፣ ሳቅ እነግራቸዋለሁ ትያለሽ እንጂ በዚህ በተደበላለቀ ስሜትሽ መተሽ ቶፊቅ፣ አፍሽን ሞልተሽ ቶፊቅ ሰው ገድሎ ነው የታሰረው ብለሽ ተዘረግፊያለሽ ሶሻል ሚዲያ ላይ። ሶሻል ሚዲያ እና እኮ ሞኝ ልጅ የያዘው ነገር እኮ አይለቅ። ሶሻል ሚዲያ ማለት ቀላል አይደለም። አንቺ የሚያዩሽ የተወሰኑ ሰዎች ናቸው፣ ግን ቪዲዮን ቆራርጠው ደግሞ የሚያባዙት በሚሊዮን የሚቆጠሩ ሰዎች ናቸው ማለት ነው። ቢያንስ ስብእና የለሽም ለሰው ልጅ እኮ ትልቅ ዋጋ የሚከፈልለት አለ እኮ። ምንም ከአንቺ ላይ አይቀንስም እኮ። ምን አለ ዝም ብቲ። ቢያንስ ወንድም አለው፣ እናት አለው፣ እህት አለው፣ በጣም የሚወዱት ወዲንሶች አለ። በጣም የሰው ልብ ይሰብራል። ልጄ ቢሆንስ ብለሽ አስበሽዋል? ደግሞ አውርታ አውርታ ደግሞ አላረጋገጥኩም ትላለች። ደግሞ እንጂ የምታናደዳቸው ማለት ነው። አንድ ጊዜ መግቢያው ላይ ሽፍታዎች አግተውታል አለች በዚህ ቦታ ደግሞ ታግቶ እስር ቤት ገብቷል አለች። አምልጧል አለች። ይ አላህ ከእንደዚህ አይነት ሙሲባ ማንኛችንን የሚጠብቀን። እንግዲህ እሷ እንደምትለው ቶፊቆ ቤተሰቦቹ ሰርግ ነበራቸው። መኪና ይዞ ነበር፣ አጋጣሚ መሪውን ቢብሎት አምልጦት ወደ ገደል ሄደ። ከዛ የሆነ ሰውዬ ገጨ፣ ከዛ ሰውየው ሞተ። ቤተሰብ ነው አለች። ከዛ ደግሞ ትቆይና ደግሞ በሽፍቶች ታግቷል እንደገና ደግሞ በፖሊስ ቁጥጥር ስር ሁኗል። አምልጥ ተብሎ ደግሞ አምልጧል። እኔኮ የሆነ ቪዲዮ ስትሰሩ እኔኮ በተደበላለቀ ስሜት ከምትሰሩ አንደኛ መድረሻውን ሰው አያውቀው፣ መነሻውን ሰው አያውቀው። በቃ ያ ሰው ምንድን ነው የተወሰነችው አመሀል ላይ ቁርጥ ያደርግና ይጭናል። ማሪና ነው እንደዚህ ያለችው፣ እንትና ነው እንደዚህ ያለችው ነው የሚባለው ቢያንስ እንደዚህ በተደበላለቀና በመስከረሽ በመቸኮል ሰው ይቀድመኛል ብለሽ ከምትቾኪ ማለት ነው፣ ቀስ ብለሽ ተረጋግተሽ ማለት ነው። ከዛ ካሰብሹ ሰዓት ላይ ጠጋ ብለሽ ተረጋግተሽ ከዛ በኋላ ቪዲዮ ትሰሪ። ያለ ቪዲዮ ብትሰሪ 10 ደቂቃ፣ 15 ደቂቃ ከ30 ደቂቃ ያላነሰ ነው የምትሰሪው። ከዛ ቪዲዮን ስትጭኑ አዳምጡት፣ ምንም አይከፈልባችሁም፣ አዳምጡት። አዳምጣችሁ ከዛ በኋላ ያልኩት ነገር ትክክል ነው ወይ ተርቲ ባለው ወይ፣ ሰዎችን ቆራርጦ ሲጭኑት የሚለይ ነገር የለም ወይ፣ የሚሰማኝ ነገር የለም ወይ ብላችሁ ቪዲዮን እስከ መጨረሻ አዳምጣችሁ፣ ከዛ በኋላ እናንተ ሲመቻችሁ፣ ትክክለኛ ያሰባችሁት ቪዲዮ ሲሆን ለቀቁት፣ ለቃቁት። እንደዚህ በተደባ ላለቀ ስሜት ሰው ቀደመኝ አልቀደመኝ፣ ኦዲንሶቼ በዚህ ሰዓት ይጠብቁኛል፣ ለኦዲንሶቼ ቪዲዮ አለቀኩም ብላችሁ እየሰካከራችሁ የተንገራገዳችሁ መታችሁ ከምትለቁ አንደኛ አሁን አማሪና አሁን እወደዋለሁ ያዞን ባመታ መታለቅሰው ማለት ነው ምን ይሆናል ዝም ብትይ ወዴን እሱ በፈለገበት መንገድ ይስማ ምን አገባሽ አንቺ በፈለጉበት መንገድ በፈለገበት የፈለገ ሰው መጥቶ ይዘርግፈው ስለሱ ማለት ነው ምን ይሄ ነው እንዴ ለወንድምነት የሚከፈለው ዋጋ ይሄ ነው ለጓደኛ የሚከፈለ ዋጋ እረ ጓደኛ አንቺ ጋር ምን እንደሆነ ራሱ አታውቂም የአንቺ ጓደኛ ማለት የሆነ ነገር ስታይበት እየሮጥ ሽመተሽ የምትሸቂበት ማለት ነው። እንዲህ ሲያዩሽ ደግሞ የሆነ በቃ የዋ ጨዋ በጣም ደስ የምትይ ትመስያለሽ ማለት ነው። ግን ቆቅ ነሽ። ቆቅ የሆነ ያልተረጋገጠ ነገር ይዘሽ ወደ ሾሻል ሚዲያ ለመሮጥ ነው። ምንት ምት ቶሎ ለማቃበል አንዳንድ ልውጤ ልጅ አላደል የሆነ ከአንዱ መንደር አስቶ ወደ አንዱ መንደር ለማቃበል በ ሆን ብሎ ሆን ብሎ ወሬ የሚፈልጋለን ሆን ብሎ ከሴትም ሆነ ከወንድም ማለት ነው። ቢያንስ እንኳን እንረጋጋ። ወላሂ ለአዚም አንቺ እንደዚህ ቀባጥረሽ መቶ ዶላር መቶ ዶላር ከምታገኝ ሀያ ዶላር ደስ በምትለው በንጹህ ሰው ደስተኛ ሆኖ ቪዲዮሽን አይቶ ላይክ አድርጎሽ ኮሜንት አድርጎልሽ የምታገኙ ገንዘብ ነው ብዙ ማለት ነው። አንቺ ዝም ብለሽ ሳክራሽ መተሽ ከምትጨኘው ቪዲዮ አይደለም ገንዘብሽ የሚጣፍጠው ማለት ነው። አሁን ይሄ ልጅ አሁን ብዙ ሰው ነው አሁን እየተቀባበለ ያለው ማለት ነው። ቶፊቅ ሰው ገደለ፣ ቶፊቅ ሰው ገደለ፣ ቶፊቅ ሰው ገደለ። እረ ተው፣ እረ ቆም ብለን እናስብ። ብር እኮ ምንም ማለት አይደለም። የሰው ልጅ ነው መጀመሪያ፣ ለሰው ልጅ ነው ቅድሚያ መሰጠት ያለበት። እንደዛ አሁን ማሪና ሶፊያ ቤት ሂዳ እንደ እንግዳ ነገር ሂዳ ቤቷን ብርብራ ካሴት ታገኘው ብላ እንደዛ በሶሻል ሚዲያ ወላሂ ላዚም አንቺ አንቺ ቆሻሻ፣ አንቺ ውርደታ እያለች እየሰደበቻት ማለት ነው። የመጨረሻ ሶፊያ ማንም ማለት አቅቷት ቆጫለች፣ ምንም መልስ አልመለሰችላትም። ብዙ ሰው ደግሞ ያን ቪዲዮ ተቀባብሎ ስራዋን ስላወቀች እኮ ነው። ውርደቷን አውጪባት፣ አውጪባት፣ አሳይን ጉዷን፣ እኔ ውርደቷን አዋርጃት፣ እሷን ብሎ ጨዋ፣ እሷን ብሎ ባለ ኢጃብ እያሉ ኮሜንቲ ይጽፉላታል። አውጣላችኋለሁ፣ አሳያችኋለሁ አለች ህዝቡ አፉን ከፍቶ በጉጉት ያን ካሴት ያለው ብሎ ይጠብቃል። ግን አንድ ሰው እኮ የሆነ ነገር ካሴት ነው የሚታይ ነው ስትሰርቀው በደንብ አድርጋ አይታዋለች። አይታው ምን እንደሆነ አውቃው ነው የከለከለቻት? ሶፊያ ደግሞ ለሰው ስለተጨነቀች የሰው የሰው ነው ቪዲዮ የሰው ፊት ነው የሰው ቪዲዮ ነው ያለበት ብላ ነው የተጨናነቀችው። ማሪና ግን ምንድን ነው ያንን ቪዲዮ ያደረገችው በቃ የሆነ በጣም ነውር በጣም የሚያሳፍር ነገር አድርጋ ነው የሸቀለችበት አንድ ሁለት ቀን ማለት ነው ይሄ ኦዲየንሶች ሞኛ ጅላ ጅል ጅላ እንፎ አይደለን በቃ አፋችን ከፍተን ነገ ከዛሬ ተለቀዋለች ተብሎ ሲጠበቅ መጨረሻ ላይ ፖሊስ ድረስ እስከ መሄድ ድረስ ፖሊስ ጋር ድረስ ሂዳ ማለት ነው ማሪና ግን ያፈረችው ሰግዳ ነው ሶፊያን ይቅርታ የጠየቀቻት አያችሁ፣ ትልቁ ሆናለሁ ብላ ነበረች ያሰበች ቦታ ስላልደረሰች ትንሹ